ይቺ የሚባል የምታውቁት ሰው ነው፣ በሌላ ስነ በጣም የተከበረ ሰው፣ እግዚአብሔር ሞቷል ያሰኘው አስተሳሰብ ያለበት ሰው፣ የካህል ልጅ ነው ራሱ። እሱ ደግሞ ምንድን ያለው በጣም ጠንካራው ክርስትናን ለመርታት ክርስትናን ለመርታት በጣም ጠንካራው መከራከሪያ ክርስቲያኖች ናቸው። የሰምናችሁ አብዘስትሮን አርጊመንት አጌንስት ክርስቲያኒቲዝ ክርስቲያንስ። ክርስትና ማዋረድ የፈለገ ሰው ክርስቲያኖችን እያሳየ ያውን ሃይማኖት ቢሆን ኖሮ እንደዚህ አይነት ሰዎች ይኖሩ ነበር፣ እኛ ማለት ነው። እና በጣም በሚያሳዝን ሁኔታ ክርስትና አልከሸፈም፣ ግን አልተሞከረም፣ ገና አልተኖረም። የከሸፈ ሃይማኖት አለም ያልተኖረ ሃይማኖት ነው። በትክክል ክርስትና ኖረ ነው ቢሆን ኖሮ ክርስቶስን የምንመስል ሆነም ቢሆን ኖሮ ምድር ላይ ክርስትናን ተቋቁሞ ሳያምን የሚቀርሰው አይኖርም ነበር፣ ህይወቱን ብንኖረው ነው። ምክንያቱም ክርስቶስ እኮ አይተነዋል። በሄደበት ያዩት ሰዎች በንግግሩ በሕይወቱ በቅድስናው አምላክነቱን እንኳን ሳያውቁ ማለት እንደ ሰው ሊቋቋሙት አልቻሉም። አሁንም እግዚአብሔር የለም የሚሉ ሀገራት ይቸገራሉ፣ የለም እያሉ ኒ አንድ ጊዜ ጀርመን ሀገር የስቅለት ጊዜ በነሱ ማለት ነው የስቅለት ቀን እዛ ሳልፍ ጭር ብሎ ነበር አገሩ። የቲስት ነው ግን፣ የተሰቀለበትን ቀን እንደ ሌላው ቀን መጨፈር መጠጣት፣ ከበዳችሁ የምትቋቋሙ አይደለም። አሱ ኃይሉን ማን መችሉ። በቅርብ ጊዜ ምናልባት ያያችሁ ከሆነ አንድ ጆርዳን ፒተርሰን የሚባል ክሊኒካል ሳይኮሎጂስት አለ። በጣም በጣም ብዙ ጥሩ ነገሮች አሉት ሰው እና በሌላ ሚቶሎጂ በግሪክ በሮማን ሚቶሎጂ ከድንግል ተወለደ የሚባለው ቀድሞ ነበር። በግብፅም በምን እና ብዙ አማልክት አሉ እነሱን ከክርስቶስ ጋር እያነጻጸሩ እሱ ከሌላው በምን አይለይም የሚሉ አርጊመንቶች ብዙ ይነሳሉ። በብዙ የቲስቶች እና እያነጻጸረ እየተናገረ አማል ሌሎች አማልክት ወደ ክርስቶስ ሲመጣ መናገር አቅጦ ታለቀሰ አምልም ልባሩ ለምንድን ነው አንደኛ ሺህ አምላክ ቢያመልኩ አምላኬ ሊሎ ማለት የሚችሉ ሰዎች ክርስቲያኖች ብቻ ናቸው። እኛን የሆነ ነው ቅርበቱ። ይወደናል ምናምን አይደለም፣ እኛን እስከመሆን ወርዶ ሰው ሆኖ በድካማችን ሊራራልን የማይችል ሊቀ ካህናት የለንም የተባለው ማለት ነው። በነገር ሁሉ እንደኛ የተፈተነ ነው። አንተን ሆኖ ያውቀዋል። ክርስቶስ እንደ አምላክነቱ አይደለም፣ አንተን ሆኖ እንደሚርብር ቦታል፣ እንደሚሰማ ተሰብቶታል፣ እንደምትሰደበው ተሰድቧል። ስለዚህ ያውቋ። በዚህ ደረጃ አቅርባችን፣ እንደዚህ አይነት አምላክ ይዘን ግን አይናችን እያየ ብዙ ሰዎች ከክርስትና ይሸሻሉ። ሌላውን ምኑን ትተ ነው። አንዱ ግን ክርስትናን በጣም ወደኋላ የጎተተው የኛ የክርስቲያኖች ህይወት ነው። በተግባር ለመኖር ያብቃን አምላካችን።